ሰበር አንድ ዜና ለኢትዮጵያ ልና በኢትዮጵያ ምድር ላይ የምታዩትና የምትሰሙት ጦርነት ጸጥ ረጭ ይላል። የተገፋፉ ሲተቃቀፉ ታያላችሁ። የተጣሉ ሲታረቁ ታያላችሁ። የሄዱ ሲመለሱ ታያላችሁ። የኢትዮጵያ ጉዳይ በክቡር ዶክተር ጠቅላይ አህመድ እጅ ሳይሆን በሰራዊት ጌታ በእግዚአብሔር እጅ ነው። አይደለም የኢትዮጵያ ወንድማማቾች ኢትዮጵያና ኤርትራ ላይ እንኳን ጦርነት የምትጠብቅ አንተ፣ ሞትን ውድመትን ጥፋትን የምትጠብቅ አንተ፣ እኔ እንደ ነቢይ ነግራለሁ፣ አይሆንም ብሎኛል አምላክ። እንደ ቀድሞ ትላንትና እንዳየ ነው፣ ከኢትዮጵያ ወደ አስመራ ከአስመራ ወደ ኢትዮጵያ በነጻነት በቀን ሁለትና ሶስት ፕሌን ሲበርታ ያለ ቤተ መንግስት ያለውን እንደ ዲክታተር የቆጠርክ አካ ያለውን እንደ አውሬ የምታይ አንተ እግዚአብሔር እናንተን ያሳፍራቸዋል፣ እነሱን ያስተቃቅፋቸዋል። በዓለም ደረጃ በጣት በሚቆጠሩ ሀገራቶች ላይ ብቻ የታየ ወይም የተከሰተ የተገኘ በብዙ ሀገራት ላይ የሌለ የዓለም ሀያላን አገሮችን ሁሉ ትኩረት የሚስቡ ማዕድናቶች ከኢትዮጵያ ምድር ይወጣል። የዓለም ታላላቅ የሚባሉ አገራቶች በኢትዮጵያ ምድር ላይ ታላላቅ ካምፓኒዎችን ትልልቅ ዓለም አቀፍ ደረጃቸውን የጠበቁ ፋብሪካዎችን በኢትዮጵያ ምድር ላይ ሲገነቡ ይታየኛል። ሰበር አንድ ዜና ለኢትዮጵያ ልናገር። ይሄ የምታዩት ጦርነት ጸጥ ይላል። አንዴ ለመጨረሻ ጊዜ ሰበር ነው! ሰበር ነው! በዚህ ጉባኤም ያላችሁ በሚዲያም የምትሰሙኝ መልእክት ነው። በኢትዮጵያ ምድር ላይ የምታዩትና የምትሰሙት ጦርነት ጸጥ ረጭ ይላል። ለአንቴና ለመጨረሻ ጊዜ ሰላም ይሆናል። የግሜ እናገራለሁ። ለአንቴና ለመጨረሻ ሰላም ይሆናል። የተገፋፉ ሲተቃቀፉ ታያላችሁ። የተጣሉ ሲታረቁ ታያላችሁ። የሄዱ ሲመለሱ ታያላችሁ። የገፋም የተገፋውን አቅፎ ያቀፈውም ደግሞ በጌታ በኢየሱስ ፍቅር ሰጥቶ በሰላም ይቀጥላሉ። ባራቀ ጊዜ በሚቀጥሉት ዓመታቶች በኢትዮጵያ ምድር ላይ ዓለም ሁሉ ፊቶቿን የምታዞርባቸው በረከቶች ይገለጣለሁ በረከቶች ይገለጣሉ። ስለ ሌላ ሀገር አይደለም የምነግር፣ ስለ ኢትዮጵያ ነው ይሆናል። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፤ በዓለም ደረጃ በጣት በሚቆጠሩ ሀገራቶች ላይ ብቻ የታየ ወይም የተከሰተ የተገኘ በብዙ ሀገራት ላይ የሌለ የዓለም ሀያላን ሀገሮችን ሁሉ ትኩረት የሚስቡ ማዕድናቶች ከኢትዮጵያ ምድር ይወጣሉ። አንድም ቀን የኢትዮጵያን እድገት አንድም ቀን የኢትዮጵያን መጨመር አንድም ቀን የኢትዮጵያን ሰላም የማይፈልጉ ሀገራቶች ከኢትዮጵያ ጋር ይተባበራሉ፣ ከኢትዮጵያ ህዝብ ጋር ይተባበራሉ። እመነ የኢትዮጵያ ህዝብ እንደ መድኃኒት የሚታሰብበት ዘመን ይመጣል። እንደ በረከት የሚታይበት ዘመን ይመጣል። በኢትዮጵያ ምድር ላይ ከሚፈጠሩት ከሚገኙት ግኝቶች ማዕድናቶች ለዓለም ለተለያየ አይነት ቴክኖሎጂዎች ግብዓት የሚሆኑ ነገሮች ከመፈጠራቸው የተነሳ በደንብ ስሙኝ። አንዳንድ ሰዎች ጽፋቸው የያዙ በደንብ ስሙኝ። የዓለም ታላላቅ የሚባሉ አገራቶች በኢትዮጵያ ምድር ላይ ታላላቅ ካምፓኒዎችን ትልልቅ ዓለም አቀፍ ደረጃቸውን የጠበቁ ፋብሪካዎችን በኢትዮጵያ ምድር ላይ ሲገነቡ ይታየኛል። ወደ ደም ጠላም የኢትዮጵያ መንግስት ይተባበራቸዋል፣ እድል ይሰጣቸዋል። ይሄ የኢትዮጵያ የከፍታ ዘመኗ ምልክት ይሆናል አለኝ ጌታ። እንዲህ ይሆናል። በሚቀጥሉ ጊዜያቶች ከሰው የተጣሉ የሚመስላቸው ሰው ያስቀየሙ የሚመስላቸው ሰው የጎዱ የሚመስላቸው አገርንና ትውልድን ህዝብን እያሳዘኑ እስከ ዛሬ የኖሩ ይጥፉ ይሙቱ አንልም። የወጡት ይገባሉ፣ ያሉት ደግሞ ይስማማሉ። እያቃጠርቅ እያለቀለቅ ዳር ትቀራለህ። ወንድማማቾች ተቃቅፈው ታርቀው በአደባባይ ታያቸዋለ። አብረው አንድ ማዕድ ሲቆርሱ ታያቸዋለ። አብረው እግዚአብሔርን ሲያመሰግኑ ታያቸዋለ። አይደለም የኢትዮጵያ ወንድማማቾች፣ አይደለም የኢትዮጵያ እህታማቾች። ኢትዮጵያና ኤርትራ ላይ እንኳን ጦርነት የምትጠብቅ አንተ፣ ሞትን ውድመትን ጥፋትን የምትጠብቅ አንተ፣ እኔ እንደ ነብይ ነግራለሁ፣ አይሆንም ብሎኛል አምላኬ። አይሆንም። አትጠብቁ፣ ትደክማላችሁ። እንደ ቀድሞ ትላንትና እንዳየ ነው፣ ደግሞ ላይዘጋ እስከ መጨረሻው ሊከፈት ከኢትዮጵያ ወደ አስመራ፣ ከአስመራ ወደ ኢትዮጵያ በነጻነት በቀን ሁለትና ሶስት ፕሌን ሲበር ታያለ። ይሄ በቅርብ ይሆናል። በኢየሱስ ቤተ መንግሥት ያለውን እንደ ዲክታተር የቆጠርክ፣ ጫካ ያለውን እንደ አውሬ የምታይ አንተ እግዚአብሔር እናንተን ያሳፍራቸዋል፣ እነሱን ያስተቃቅፋቸዋል። የኢትዮጵያ ጉዳይ በእግዚአብሔር እጅ ነው ያለ፣ እመኑኝ። የኢትዮጵያ ጉዳይ በክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ እጅ ሳይሆን፣ የኢትዮጵያ ጉዳይ ያለው በሰራዊት ጌታ በእግዚአብሔር እጅ ነው። ስለዚህ በእግዚአብሔር እጅ ላይ ያለውን ማንም ሊያበላሸው አይችልም፣ ማንም ሊሰብረው አይችልም፣ ማንም ሊጥለው አይችልም። አውቃለሁ በዚህ ጊዜ የብዙ ሰዎች ሳቅ እንደተወሰደ በአንድም በሌላ ጉዳዩ የጊዜ ጉዳይ ነው። እንኳንም ሳቃችን ተወሰደ። ያለቀስንም ካለን እንኳንም አለቀስን፣ ነገ ሊያስቀን ስለሆነ፣ እግዚአብሔር ደስታችንን ሊመልሰው ስለሆነ፣ እግዚአብሔር ያላዘነች ነፍስ ደስታን አጣጠማ ስለማታውቅ የደስታ ዋጋ ስለማይገባት ታውቃላችሁ፣ ያላለቀሰች ነፍስ የሳቅ ምክንያቱ ዋጋው ስለማይገባት። እንኳንም ማለቀስን፣ እንኳንም አዘንን። እርግጠኛ ሆኜ እነግራቸኋለሁ በምድራችን ላይ ዳግም የማያስለቅስ ሰላም ይሆናል። ዳግም የማያሳዝን ሰላም ይሆናል። እግዚአብሔር ምድሬን ኢትዮጵያን ይባርከዋል፣ መሪዎቿን ይባርካቸዋል። ህዝቡን ይባርከዋል። ባለሥልጣናቱን ይባርካል። ጥበብን፣ እውቀትን፣ ማስተዋልን ይሰጣቸዋል። የመንግስት ሠራተኞችን፣ ነጋዴዎችን፣ ገበሬዎችን፣ አገልጋዮችን እግዚአብሔር ይባርካቸዋል። መባረክን የሚያውቅ የእስራኤል ቅዱስ እግዚአብሔር ምድራችንን ይባርካል። እመኖኝ የመጨረሻ ምንግራችሁ ነገር እዚህ ጉባኤ ውስጥ አሁን ከግማሽ በላይ ፓስፖርት ያልያዘ ሰው የለም። ምንም መገለጫ ያስፈልገው ለምን ብላችሁ እያንዳንዱን ጠጋ ብላችሁ ብጠይቁ ጥጭ እዚህ ሀገር ከመኖር ይልሃል አገር ላይ ያልተመቸ ሰው የሰው አገር ሊመች፣ በአሽከርነት በባርነት ሊመችሽ አይምሰልሽ። የሚመች መስሏቸው ሄደው ስንቶቹ አሉ እያለቀሱ ነው። አይምሰላቸው። አገሪቷን ጠልተ አገሪቷን ሸሽተ ከሆነ የምትሄደው ይቅርብ። ግን የምነግራችሁ አንድ ትንቢት ሮጠው የወጡ ሮጠው ለመግባት ይርቃቸዋል። ወደው የወጡ ተገደው ለመግባት ይቸግራቸዋል። ተገደው እንኳን እግዚአብሔር ምድሪቷን በዚህ ልክ ይባርካታል። ኢትዮጵያን እግዚአብሔር በዚህ ልክ ይባርካታል። ብዙ አፍሪካ ሀገራቶች ላይ ሄዳችሁ ከሆነ ከነጭ ጋር ተቀላቅሎ መኖር ብርቅ አይደለም። አይደል? ምክንያቱ እስ ከተባለ ብዙዎቹ ቀኝ ምን ብለዋል? ተገዝተዋል። ይህን ስላችሁ እኛን ቀኝ የገዛን ብዙ ነገር አለ በጠላት ያልተገዛን እያል ዝም ብለን ፉከራ ንግግር ብቻ እየተናገርን በእጃ ዙርም ይሁን በቀጥታ ብቻ በብዙ ነገር ተገዝተናል። ጌታ ይህን ከእኛ ላይ አንሳ። በተለይ ከአማኙ ላይ የኢትዮጵያን በረከት ያዘገየው አንተ ነህ ጴንጤ፣ እነግርሃለሁ፣ የኢትዮጵያን በረከት ያዘገየው ጴንጤ ነው። ኤፌሶን አንድ ሦስት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠ። መቼ የተመረጠን ከተባለ ዓለም ምን ሳይል በፊት ሳይፈጠር በፊት በማን በክርስቶስ። ይሄን ክብር ይሄን ጸጋ ይሄን ማዕረቅ ይሄን ሽልማት ይዘን የተኛ ነው። ጸጋችን ላይ የተኛ ነው። በረከታችን ላይ የተኛ ነው እኛ ጴንጤዎች። እግዚአብሔር ሰማያዊንም ምድራዊንም በረከት አሳልፎ ሰጥቶን ብዙ ድሎችን አመቻችቶልን የተኛ ነው እኛ፣ ያንቀላፋ ነው እኛ፣ የከበረውን ክብር ትተን ለዕለት ጉርስ የምንጮህ እኛ፣ የምንጣላው እኛ፣ የምንባላው እኛ፣ የምናባላው እኛ፣ ሃይማኖተኛ እኛ፣ ዘረኛ እኛ ሞታ አይደለም። በህይወት እያለህ ዋጋ ትከፍላለህ። ነግሬሃለሁ። በህይወት እያለህ ዋጋ ትከፍላለህ። በህይወት እያለህ ታውቃለህ። ኢትዮጵያ የምትባል ምድር ስትባረክ የሆነ አፈር፣ የሆነ አገር፣ የሆኑ ሰዎች አይደሉም የሚባረኩት። ያንተው ትውልድ ነው አብሮ የሚባረከው ዘርህን እባርከዋለሁ ለምን አለው እግዚአብሔር? አብርሃም እባርከዋለሁ ለበረከቱን ለምን አለው? ትውልዱ በበረከት እንዲቀጥል ፕሮግራሙ ስለሆነ እኛን ን በረከታችን እንዳይቀጥል ያደረግ ነው። ወደ ትውልድ ወገኖይ እንንቃ፣ እንመለስ እንመለስ።